ሞት መጣው ሳይል የሚገኝ ደረስኩ ሳይል የሚከሰት ሁሌ እንግዳ ቢሆንም አንዳንድ ሞት ደግሞ ኮቴንኳን ሳያሰማ ይመጣና እጅግ ያስደነግጣል። ለማመን ያጠራጥራል፣ ለመቀበል ይቸግራል። የዚች ከርታታ ወጣት ህልፈትም እንዲህ ነው። እመለሳለሁ ብላ በተስፋ ከወጣችበት ቤት መመለስ ሳትችል በሰው ሀገር ቀርታለች። ሀያ አንድ ዓመቷ ነው። ያልተጀመረ ህይወት፣ ያልታየ መንገድ፣ ያልተኖረ ውጥን ያላት ሩቅ አላሚ ወጣት ናት። የተሻለ ኑሮን ለመመስረት ይሆናል ብላ የወሰነችው ውሳኔ ከሄደችበት አስቀርቷታል። ከሰሞኑ ምሽት ላይ ወጣቷ እናቷን በስልክ እያወራች በሳቅና በፈገግታ ውስጥ ሆና ፍቅሯን ስትገልጽላቸው የልጃቸውን ናፍቆት የእናትነት አንጀታቸው አልችል ቢል በስስት ሆነው ነበር ያወሯት። በማግስቱ ግን እጅግ የማይታመን መሪር የሆነ ያልተጠበቀ የልጃቸውን ሞት ሰሙ። ሰርቼ የራሴን ስራ ሊያስጀምረኝ የሚችል ጥሪት ቋጥሬ እመለሳለሁ ስትላቸው ይቅናሽ ብለው የሸኟት ልጃቸው ማረፉ ፏን፣ ማዳሟ ወይም አሰሪዋ ደውላ የማይታመን መርዶ ነገረቻቸው። ከመርዶ በላይ ያስደነገጣቸውና የማይታመን የሆነባቸው አሟሟቷ ሲሆን ልጃቸውን ድንገት ማጣታቸው ሳይበቃ አስክሬኗን አለማግኘታቸው እጅግ ልብ የሚሰብር ሆኗል። ለመሆኑ ከእርታታዋ ስደተኛ ምንገጠማት አሰሪዋ ደውላ ስለ አሟሟቷ የተናገረችው የማይታመን ነገር ምን ይሆን? አስክሬኗ ከተቀመጠበት ዱባይ ወደ አገር ቤት እንዳይገባ ያደረገው ምስቅልቅል ነገርስ ምንድን ነው ነው እናት ያሉበት ከባድ ሁኔታስ ምን ይመስላል? ያስተላለፉት መልእክታቸውስ ምን ይሆን? ሁሉንም እንዳስሳለን። ሰላም ጤና ይስጥልን፣ ውድ የአማርያ ቱብ ቤተሰቦች። በዛሬው መሰናዶ የብዙዎችን ልብ ስለሰበረው የወጣቷ አሟሟትና እጅግ አሳዛኝ ስለሆነው የአስክሬን ፍለጋ ጉዳይ እንነግራቸዋለን። ቻናሉን ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ እስከ ፍጻሜው አብራችን ቆዩ። በመግቢያችን እንደጠቆምናችሁ ቤተሰቦቿ ዱብዳ ወርዶባቸው ቀኑ ጨልሞባቸው ከፍተኛ ሀዘ ላይ ናቸው። ይህች አሳዛኝ ወጣት ረዴት ተፈራ ተብላ ትጠራለች። ወዳጆቿና ጓደኞቿ ለማቆላመጥ ረዱ ብለው ይጠሯታል። ረዴት የተወለደችው አዲስ አበባ ከተማ ሲሆን ሰፈሩ ደግሞ ኮተቤ አንቆርጫ ተብሎ በሚጠራው መንደር ነው። አስተዳደጓም ከመንደሩ ልጆች ጋር ቦርቃና ተጫውታ ነው። ከእናቷ ጋር ልዩ ቀረቤታና ተግባቦት አላት። እናትም የአይናቸው ማረፊያ የሆነች ውድ ልጃቸውን አምላክ እንዲጠብቃት በጸሎት እየተመኙ አድጋለች። ትምህርቷንም ተከታትላ በአካውንቲ የትምህርት መስክ በጥሩ ውጤት አጠናቃ የመጀመሪያ ዲግሪዋን ይዛለች። መቼም የቤተሰብ ደስታ ልጅ ቁም ነገር ሲሆን ነውና ምርቃቷ ደስታ ነበር። በምርቃቷ ማግስትም የእናቷን ህልም ለማሳካት ህይወቷንም ለመለወጥ ቆርጣ ተነሳች። ትምህርቷን በጥሩ ውጤት ያጠናቀቀች ቢሆንም በተመረቀችበት ሙያ ተቀጥሮ መስራት ቶሎ ወደምታስበው የህይወት መስመር ለመግባት የሚያስቸግራት እንደሆነ ገመተች። በወቅቱ የተሻለ ነው ብላ ያሰበችውንም ሀሳብ ማሰላሰል ጀመረች። ለዚህም ሀሳቧ የመጣላት መላ ወደ ውጭ ወጥቶ በመስራት የራስን ነገር ማመቻቸት የሚያስችል ሁኔታን መፍጠር ነበር። እናም ወደ ዱባይ ሄዳ ለተወሰኑ ጊዜ ለመስራትና ወደ ሀገር ቤት መጥታ አዲስ ስራ የምትጀምርበትን መንገድ ለማመቻቸት የሚያስችላትን ጥሪት ልትይዝ ወሰነች። ወስናም አልቀረችም። ከተመረቀች ብዙም ሳትቆይ ገና አንደኛ ወሯ እንደተቆጠረ ጉዟን ወደ ዱባይ አደረገች። በዚያም አራት ወራትን አሳለፈች። ስራዋም እንዳሰበችው በመልካም መንገድ ቀጠለላ ተብላላት ህይወቷን ለውጣም ቤተሰቧን የምትረዳበትን መንገድ ማሰላሰል ጀመረች። ነገ ራሷን የተሻለ ቦታ ላይ እንደምታገኘ አለመች። ህልመኛዋ ወጣት ባለ ተስፋዋ ከርታታ ታዲያ ከሰሞኑ ነበር ህልሟን የሚያቀጭጭ ስብራት የገጠማት። ነገሩም ህይወቷን እስከ ማሳጣት የደረሰ ነበር። ከሰሞኑ ታዲያ ከቀናት በፊት ምሽት ላይ ረዱ ወደ እናቷ ደውላ ከእሳቸው ጋር በሰላም አውርታ፣ የወድ የወዷን አውግታ ፈገግታና ሳቋን ለግሳቸው በደስታ ተሰናበተቻቸው ለሁልጊዜውም ደና ደሪልኝ እናቴ የሚል የፍቅር ቃሏን አደረሰቻቸው። እናትም ከናፍቆትና ከስስት የመነጨ አንጀታቸው አልችልቢል በእንባ ተሰናበቷት። ከዛም የሚያወሩበት ኢሞ ተዘጋ። ማለዳ ላይ ግን ለእናቷና ለቤተሰቧ ያስደነገጠ ነገር ከዱባይ ሻርዳ ከተማ ተሰማ። ነገሩ ከማስደንገጥም በላይ ከመርዶም የከፋ ነበር። ማታ እንደዛ በፍቅር ያወራቻቸው ደና ደሪልኝ እናቴ ስትልም በፍቅር የተሰናበተቻቸው ልጃቸው ህይወቷ ስለማለፏ በማዳሟ ወይም በአሰሪዋ በኩል ተደውሎ የመረራ ሀዘን መርዶ ተነገራቸው። እጅግ አስደንጋጩ ነገር ምን ሆና ሞተች ከሚለው ጥያቄ ቀጥሎ የሚመጣው ምላሽ ነው። ረዴት ራሷን አጠፋች የሚል ለጆሮ የከበደ ነገር ተሰማ። ይህን መርዶ ማመን ያቃተው ቤተሰቡም ተጨነቀ፣ በማይገለጽ ሀዘን ድባብ ውስጥ ገባ። ከሁሉ በላይ ያንን ፈገግታዋን የሚናፍቁት እናቷ መብሰልሰል ውስጥ ናቸው። ተስፋን ሰንቃ የተጓዘች ልጃቸው ከመቼ አሰበችው ተሳክቶ ወደ ሀገሯ ገብታ መቼ ልቧ ሮ ወደ ቅፍ ተመልሳ እያሉ የሚብሰለሰሉት እናቷ ሀዘኑን መቋቋም አልቻሉም። ከሞቷ በላይ ሞተች የተባለበት ምክንያት ነገሩ እጅግ ግራ አጋቢ ነው። ማታ እንደዚያ በደስታ አውርታቸው ጠዋት ግን ህይወቷ አለፈ፣ ያውም ራሷን አጥፍታ የሚለው ለቤተሰብም ሆነ ለእናት አሳማኝ ነገር አይደለም። ሚስጥሩ ምንድነው? የማይፈታ ቋጠሮ፣ የማይብራራ እንቆቅልሽ ሆኖባቸው ከመርዷ እኩል እያብሰከሰካቸው ይገኛል። ሌላው በሀዘን ላይ ሀዘን የደረበባቸው በእምባ ላይ እምባ የተጨመረባቸው ደግሞ አስክሬኗን እንኳን አለማግኘታቸው ነው። ይህንንም ተከትሎ ቤተሰቧ አስክሬን እንኳን የሚሰጠን አተናል። አሟሟቷ እንዲህ ነው የሚለን የለም፣ በሰቀቀል ላይ እንገኛለን ሲሉ መልእክታቸውንም ለሚዲያዎች አድርሰው ነበር። አስከትለውም እባካችሁ ዱባይ ያላችሁ የኢትዮጵያ ኮሚኒቲ፣ ኤምባሲ አባላት ልጃችንን እንኳን በአግባቡ አፈር አልብሰን እርማችንን እናውጣ እርዱን እያሉ ቤተሰቦቿ ሰቆቃቸውን ማሰማት ቀጠሉ። ይህንንም ዘግናኝ ዜና የሰሙ ኢትዮጵያውያንና ኤርትራውያን የረዱን አስክሬን ወደ አገር ቤት ለማስገባት፣ አሟሟቷንም ለማጣራት ብዙ ጥረት ማድረግ ጀመሩ። በተለያዩ ማህበራዊ ሚ ሚዲያዎች ላይም ድምጻቸውን ማሰማት ቀጠሉ። ታዲያ የስደተኛዋ ልጃቸው የደህና ደሪልኝ ስንብት ጆሮቸው ላይ ያቃጨለ ቢያስቸግራቸው፣ ያልፍልኛል ብላ በሰው ሀገር ስትንከራተት ያረፈች ልጃቸው መባከን ቢያሳዝናቸው፣ እርም እንዳያወጡ አስክሬኗ አለመገኘቱ ቢያንገበግባቸው፣ ራሷን አጥፍታ ሞተች የሚለው ወሬ አንጀታቸውን ቢሰረስረው፣ እናት ያሉበት ሁኔታ አስከፊና አሳዛኝ እንዲሁም አሳሳቢ ስለመሆኑ እየተገለጠ መጣ። እኚህ ምስኪንና እናት እንዲኩር ምት ብለው በሰላም የሸኟት የልጃቸውን አስክሬን ቁጭ ብለው የተጠባበቁ መሆኑ በማህበራዊ ሚዲያው መሰራጨቱን ቀጠለ። የኤምባሲ ሰዎችም ደውለው አስክሬኑ ኩዌት ሆስፒታል እንዳለ አረጋገጡ። በምን እንደሞተች አጣርተው የተቻለውንና የሚደረገውን ነገር አድርገው አስክሬኗን ወደ እናት ሀገሯ ኢትዮጵያ ውስጥ እንደሚመልሱም ለቤተሰብ ቃል ገቡ። ትምህርቷን አጠናቃ ገና በተመረቀች በአንደኛው ወር ዱባይ የተወሰነ ጊዜ ሰርቼ የራሴን ነገር እከፍታለው ብላ ከሰሜንና ተዋጎያ ወጥታ ከሀገር ከወገን ተነጥላ ተሰደደችው። ረዱ ነገሩ ግልጽ ባልሆነ መንገድ ራሷን አጠፋሽ ተብሎ ለቤተሰብ ተነግሮ ከፍተኛ ሀዘን ላይ ቢሰነብቱም በማህበራዊ ሚዲያ ላይ የተደረገውን ንቅናቄ ግን አመስግነዋል። የረድኤት ህይወት ባይመለስም አንዳንድ ነገሮችን ግን ማምጣት ችሏል። መላው ህዝባችን፣ እኛ የረዱ ቤተሰቦች በእናንተ ኮርተናል። በደቂቃ ውስጥ ከመላው ዓለም ስልክ ይደወል ነበር። እኛን ለማጽናናት ብዙ ሰዎች ሲደክሙ ተመልክተናል ብለዋል። ደስ ይላል ነበር ነገሩ በማህበራዊ ሚዲያ በመለቀቁ የረዱን አስክሬን የምናገኝበት መስመርም ተገኝቷል ኤምባሲውም ጉዳዩን በህግ ክፍሉ በኩል ይዞታል ስንዱ የተባለች የዱባይ ነዋሪም እያደረግሽልን ስላለሽው ነገር ምስጋና ይገባሻል ብለዋታል አክለውም ዛሬ ውጭ ጉዳይ ሄደን የአስክሬን መቀበያ ፎርም ሞልተን ሁሉም ተስተካክሎልን ኢሜይል አስልከን መጣን ለፈጣሪ ምን ይሳነዋል አሁን የቀረን የፖሊስ ምርመራ ውጤትና የረዱን አስክሬን መቀበል ብቻ ነው በዚህ አጋጣሚ የማህበራዊ ሚዲያዎች ያደረ ያደረጋችሁት ትብብር የረዱን እናት እንባ ብሶላታልና ቤተሰቡ ያመሰግናል ሲሉ ሀሳባቸውን አድርሰዋል። በመጨረሻ ማስተላለፍ የምንፈልገው አሁንም ትብብራችሁ አይለየን እንላለን በማለት የረድኤት ያጎት ልጅ በሆነው መኳንንት ሙሉጌታ በኩል መልእክታቸውን አስተላልፈዋል። ታዲያኛም የዚችን ምስኪን እህታችንን ነፍስ ይማር አምላክ ለቤተሰቦቿ መጽናናት ይስጥያልን ለህልፈቷ ምክንያት የሆነው ነገር ተጣርቶ እውነታው ለቤተሰብና ለኢትዮጵያን ሁሉ እንደሚነገር ተስፋ በማድረግ የዛሬውን መሰናዶ አበቃን። ዳግም በሌላ ማህበራዊና ወቅታዊ ጉዳዮች እስክንገናኝ በያላችሁበት ሰላም